ተፈጥሮ አብዝቶ የቸራት የኦሮሚያ ክልሏ ባሌ ዞን በርካታ የሀገር ሀብት ይገኝባታል። ከባሌ ተራሮች ብሔራዊ ፓርክ እስከ ሀረናደን ከቱሉ ጅምቱ ተራራ እስከ ሶፉ መር ዋሻ በድንቅ ተፈጥሮ ትዕይንቶች የተከበበች ናት። በዞኑ ከሚገኙ ከተሞች መካከል የሮቤ ከተማ እነዚህን ድንቅ የቱሪዝም መዳረሻዎች ለመመልከት የሚመጡ የሀገር ውስጥና የውጭ ሀገራት ጎብኚዎችን የምታስተናግድም ናት። ከተማዋንም ለነዋሪዎችና ለእንግዶች ምቹ ለማድረግ የኮሪደር ልማት ስራዎች በመከናወን ላይ ይገኛሉ። መጀመሪያ እንደሚታወቀው ከተማው ለማህበረሰቡ ለነዋሪው ምቹ አልነበረችም። የእግረኛ መንገድ የለም። እሱ ብቻ አይደለም፣ ፕላኑን ባልጠበቀ ሁኔታ መንገድ ዳር ቤቶቹ ነበሩ። ይህን ደግሞ በጣም ምቹ ያልሆነች ከተማ ነበረች ማለት እንችላለን። ኮሪደር ልማቱ በአጠቃላይ የሮቤን ከተማ ገጽታ ነው የቀየረ ማለት እንችላለን። የከተማው ውበት በጣም ጨምሯል። ነዋሪው ነጻ ሆኖ ወክዌውን የራሱ መንገድ ይዞ ይሄዳል። በባይስክል መሄድ የሚፈልጉትም ሳይ ባይስክል ሌኑን ይዞ መሄድ ይችላሉ። ይሄ አንደኛ ከተሽከርካሪ ጋር ከመጋፈት ነጻ ሆኖ ነጻ ሆኖ እንዲጓዙ እንዲሄዱ ማድረግ ችለዋል። ሌላው በኢንፍራስትራክቸሩ በኩል አሁን ለምሳሌ ዩቲሊቲዎች የውሃ መስመር የቴሌ መስመር የኤሌክትሪክ መስመር በፊት እዚህ ላይ ነው ግንዱ ተከምረው ያለው። በጣም ለእይታም በጣም ጥሩ ያልሆነ ከተማ ነበረች። የሮቤ ከተማ ከንቲባ ዲኖ አሚን የመጀመሪያው ዙር የኮሪደር ልማት 7.6 ኪሎ ሜትር እንደሚሸፍን እና ይህ በተለይም ለንግድ ተቋማት የቢዝነስ ከባቢያቸውን የተሻለ ለማድረግ እንዳገዘም ያነሳሉ። አሁን እንደምታየው የቢዝነስ እንቅስቃሴው እና ቤቶቹ ራሱ ብታየው የዘመነበት ሁኔታ ነው ያለው። ቤቶቹ በአዲስ ስለተሰሩ እሱ ብቻ አይደለም፣ በራቸውን በመስተዋት አድርጎ ስታይ በጣም አትራክቲቭ ነው። ይሄ ደግሞ አንዱን የከስተመራቸውን እይታ ራሱ የሚቀይር እና ከስተመሪን የሚስብ አይነት ሁኔታ ነው የተፈጠረው። የኮሪደር ልማት ስራው የስራ ባህል ለውጥ ለማምጣት እንዳስቻለም ከንቲባ ያነሳሉ። ወጣቶቹ እስኪልን እንዲያዳብሩ አድርጓል። እሱ ብቻ አይደለም የስራ ባህላችንን የቀየረ ነው ኮሪደሩ። ከዚህ አንፃር በጣም ትልቅ ሚናት ጫውተዋል ብዬን ብለን እናስባለን። የሮቤ ከተማ የቱሪስት ማዕከል በመሆኗም ተጨማሪ የኢንቨስትመንት ስራዎችን ማክናውን የግድ ይላታል። በባሌ ዞን ውስጥ ያለው በአጠቃላይ የቱሪዝም ሳይቶችን የሚጎበኝ ቱሪስት ሮቤ ከተማን አርፎ ነው ወደዛ የሚሄደው እና ከዚህ አንጻርም ትልቅ የቱሪዝም ሴንተር ነች ብለን ነው የምናስበው። ሮቤን ከተማን ከዚህ አንጻር አንደኛ ሆቴሎችን የማስፋፋት ስራ ከፕራይቬት ሴክተሮች ጋር በመስራት ትልቅ ስራ ይጠበቅብናል። ከዚህ አንጻርም በኢንቨስትመንት ፕራይቬት ሴክተሮችን ባለሀብቶችን እንዲያለሙ ሁኔታዎችን እያመቻቸ ያለ ነው። እሱ ደግሞ ለቱሪዝም ያለው ድጋፍ ትልቅ በመሆኑ ላይ እየሰራ ነው ከቱሪዝም በተጨማሪ በግብርና ምርቶቿ በስፋት በምትታወቀው የባሌ ዞን ውስጥ የምትገኘው ሮቤ ከተማ ከገጠር እስከ ከተማ እየተሰራ ባለው ስራ ውስጥ የህዝቡ ተሳትፎ ቀላል የሚባል አይደለም ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የሮቤ ከተማ ከንቲባ ዲኖ አሚን አሁን የተገነቡ የኮሪደር ልማት ስራዎችን ህዝቡ እንዲጠብቃቸው መልእክታቸውን አስተላልፈዋል ሰባ ነጥብ ስድስት ኪሎ ሜትር ብቻ ሰርተን ምን ቆመው አይደለም ትልቅ ወንዝ አለን ሻያ የሚባል ከተማ መግቢያ ላይ በጣም ትልቅ ወንዝ ክረምትና በጋ የማይል ትልቅ ወንዝ ነው ያለው ከዚህ አንጻርም ይሄም ደግሞ የወንዝ ዳር ፕሮጀክትም ይኖረናል። በኮሪደር አካል የኮሪደር አካል አድርገን ሙሉን ከተማን የማገናኘት ከጎባ ጋርም የማገናኘት ስራ እንሰራለን ብለን ነው የምናስበው። የተገነባው ለጄኔሬሽን ነው፣ ያው ሰርተናል። ህዝቡም በጣም ደስተኛ ነው። አሁን የሚፈለገው ትልቁ ህዝባችን ኮሪደሩን የመጠበቅ ኃላፊነት አለበት ማለት ነው። እንደ ከተማችን ህዝቡ ትልቅ ሚና ነው የተጫወተው እስካሁን ለመስጋናም ይገባል።